በንግድ ዓለም ላይ ለተሰማራችሁት አንድ ሶስት ነገሮችን ትኩረት እንድትሰጡበት ላሳስባችሁ ወዳለሁ። እንደሚታወቀው በዚህ ጊዜ ይህ ግብር ከፋዮች ግብራችሁን የምትከፍሉት በራሳችሁ ያመናችሁበትን ሰነድ በደንብ አሬንጅ ያደርጋችሁ ሂሳብ ሰነድ ይዛችሁ ነው ግብራችሁን የምትከፍሉት። ነገር ግን አሁን እየታየ ያለው ሁኔታ ትንሽ አሳሳቢ ነው። ስለዚህ ሶስት ነገሮች ላይ ትኩረት ብታደርጉ ብዬ ማስበው ምንድን ነው? አንደኛ ለምትሰሩት ስራ የገንዘባችሁ ምንጭ ከየት መጥቶ ንግድ እያንቀሳቀሰ እንደሆነ ምንጩ ከባንክ ብድር ነው ከግለሰብ ብድር ነው የሚለውን በትክክል በሰነድ የተደገፈ መረጃ ሊኖራችሁ ይገባል። ሁለተኛ ደግሞ ለምትገዙት ዕቃ ለምትገዙት ዕቃ ትክክለኛ ሰነድ ይዛችሁ ትክክለኛ ደረሰኝ ቆርጣችሁ ከህጋዊ ከአጭበርባሪ ካልሆነ ሰው ይዛችሁ ካልተገኛችሁ ግዣችሁም ችግር ካለበት እሱም አደጋ ይኖረዋል ማለት ነው። በሶስተኛ ደረጃ ሽያጭ በምታከናወኑበት ጊዜ ለምትሸጧቸው እቃዎች ወይም አገልግሎቶች ደረሰኝ ልትሰጡ ይገባል። ለምትከፍሏቸው ክፍያዎችን ቅድም እንዳልኩት በትክክል በሰነት የተደገፈ መሆን አለበት። ይህ ተደራጅተው ነው የሂሳብ መዝገብ ሆኖ፣ ከዛ በኋላ ትክክለኛውን ግብር ልትከፍሉ የሚደረገው። ካለበለዛ ግን በራሳችሁ ፍላጎት እጃችሁን ለሌላ ሰው ሳታችሁ በኋላ ቅሬታ፣ የተለያየ ቦታ ላይ የተለያየ ቢሮ ላይ የሰዎችን ፊት ለማየት ትገደዳላችሁ። ፕሊስ ይህንን ምክር እለግሳችኋለሁ። አመሰግናለሁ።